ከወትሮ በተለየ መልኩ የተከሰተው ከፍተኛ የወባ ወረርሽኝ በሁሉም የደቡብ ክልል ዞኖች የማህበራዊና ኢኮኖሚያዊ ቀውሶች መንስኤ ስለመሆኑ ወቅታዊ መረጃዎች ያመላክታሉ። ይህንን ተከትሎም ነው በክልሉ ወቅታዊ የወባ በሽታ ስርጭት የመከላከልና መቆጣጠር የንቅናቄ መድረክ የተሰናዳው። በመድረኩ ላይ ንግግር ያደረጉት የክልሉ ጤና ቢሮ ምክትል ኃላፊና የፕሮግራም ዘርፍ ኃላፊ አቶ መና መኩሪያም በዓለማችን የወባ በሽታ ስርጭት ጫና ካለባቸው 18 ሀገራት መካከል ሀገራችን ኢትዮጵያ አንዷ መሆኗን ጠቅሰው የደቡብ የኢትዮጵያ ክልልም በበሽታው ስርጭት የተለያዩ ማህበራዊና ኢኮኖሚያዊ ቀውሶችን እያስተናገደ እንደሚገኝ ገልጸዋል። በዓለማችን 80 ከመቶ የሚሆነው የወባ ጫና የሚገኘው በ18 ሀገራት ሲሆን ከነዚህም መካከል ሀገራችን ኢትዮጵያ አንዷ እንደሆነች መረጃዎች ያሳያሉ። የወባ በሽታ በክልላችን በሁሉም ዞኖች የሚገኝ ሲሆን ካሉን ወረዳዎች መካከል ከግማሽ በላይ የሚሆኑት ከፍተኛ የወባ ጫና ያለባቸው እንደሆኑ መረጃዎች ያሳያሉ። የእድገት ማነቆ የሆነውን የወባ ወረርሽኝን በመከላከል ረገድ ላለፉት አስርት ዓመታት የተለያዩ ስራዎች ሲከናወኑ መቆየታቸውን ያነሱት ኃላፊውም እንደ ሀገር ብሔራዊ ፍኖተ ካርታ አዘጋጅቶ ሲተገበር በመቆየቱ ለውጦች መታየታቸውን አንስተዋል። ብሔራዊ የወባ ማስወገድ ፍኖተ ካርታ በማዘጋጀት ወባ በዝቅተኛ ደረጃ በሚተላለፍባቸው ወረዳዎች እንደ አውሮፓውያን አቆጣጠር በሀያ ሰላሳ በሽታውን የማጥፋት ግብ በማስቀመጥ ልዩ ልዩ ትኩረት በመስጠት እየተሰራ ይገኛል። ይሁንና ግን ባለፉት ሁለት ዓመታት ከወትሮ በተለየም በክልሉ በሚገኙ ሁሉም ዞኖች የተከሰተው ከፍተኛ የወባ በሽታ ስርጭት ስጋት የፈጠረ ስለመሆኑም አብራርተዋል። በሀያ አስራ ስምንት በጀት ዓመት የመጀመሪያ ሩብ ዓመት ብቻ በክልላችን 785795 ሰዎች የወባ ምርመራ ከተደረገው ውስጥ የወባ የመገኘት ምጣኔው 39.9 ማለትም ያው 40% ማለት ይቻላል። በክልሉ ወባ ጫና ከፍተኛ ደረጃ ያላቸው ዞኖች ያው በቅድመ ተከተል ወላይታ፣ ጋሞ ሶዶ ሬጂዮ ፖሊስ፣ ደቡብ ኦሞ አሪና ጎፋ ዞኖች እንዲሁም በአንዳንድ መዋቅሮች የሚታየው የመዘናጋት በፍጥነት ካላሻሻልን የወባ በሽታ የመጨመሩ ሁኔታ አስጊ ሁኔታ እንደሆነ ግምጋማችን ያሳያል። ከንቅናቄው ተሳታፊዎች መካከል የአሪ ዞን ጤና መምሪያ ኃላፊ አቶ በድሉ ባጊ ማስና የጎፋ ዞን ጤና መምሪያ ኃላፊ ተወካይ አቶ አንዳርጌ ቶቤም በዞኖቹ የበሽታው ስርጭት በወረርሽኝ መልክ ተከስቶ ጉዳት ማድረሱን አንስተዋል። ባለፉት በተለይ 2017ና 18 አሁን ጨምሮ ከፍተኛ ህዝባችንን ላይ የኢኮኖሚ የጤና ከዛም አልፎ ሰው በብዛት እስከሚሞት ድረስ ጫና የፈጠረ ነበር። ዘንድሮም ቢሆን እንደ አምናው ባይሆንም አሁን ላይ የመጨመር አዝማሚያ አሳይቷል። ያለፉትን የሶስት ወራትን ስናይ የእኛ ዞን በክልሉ ውስጥ ታማሚ ብዛት ማለት ነው አምስተኛ ደረጃ ላይ ይገኛል። ከአምናው ጋር ስነጻጸር ጥሩ ቢሆንም አሁንም ቢሆን ብዙ ስራ የሚጠይቅ ነው የሚሆነው። በአሁኑ ወቅትም መጠነኛ መሻሻሎች ቢኖሩም የአየር ሁኔታው ለበሽታው ስርጭት ምቹ ሆኖ በመቀጠሉ በንቅናቄው የተወጠኑ ተግባራትን በትኩረት ማከናወን እንደሚገባ አሳስበዋል። ወባን ታሞ ወደ ሆስፒታል ወይም ወደ ጤና ጣቢያ መጥተው ከመታከም ይልቅ በአጠገቡ ያለውን ቢንቢ የሚራባበትን አካባቢ በማጽዳት ያቆሩ ውሃዎችን በማዳፈን አካባቢ ላይ ያሉ ቆሻሻዎችን በመጥረግ በዘመቻ መልክ በማጽዳት በትልቁ ወባን ቀድሞ ከመታመም በፊት መከላከል ይቻላል። ከዚህ በፊት ወባ ደጋማ አካባቢዎች አይከሰቱም ነበር። ግን በዚህ ሁለት ሶስት ዓመት ውስጥ ደጋ በተባሉ ወባ ከዚህ በፊት ባልተከሰተባቸው አካባቢዎችም ከአየር ንብረት ለውጥ ጋር ተያይዞ ተከስቷል። በወረርሽኝ መልክ የተከሰቱበት ሁኔታ ስለተስተዋለ በዚህ መድረክ የምንወስደው ግባት ወደ ታች ማውረድ አለብን። የወባ ወረርሽኝን ለመከላከል በክልሉ የተከናወኑ ስራዎችም በመድረኩ ውይይት የተደረገባቸው ሲሆን በቀጣይ የዘርፉ ተግባራት በቅንጅት ሊከናወኑ እንደሚገባም ተመላክቷል። የክልሉ ጤና ቢሮ ከማላሪያ ኮንሰርተም ጋር በመተባበር ባሰናዳው የንቅናቄ መድረክ የጤናው ዘርፍ ባለድርሻ አካላትን ጨምሮ የፓርቲ አመራሮች አመራሮችና ሌሎች የስራ ኃላፊዎችም ተሳታፊዎች ሆነዋል።